ሰላም ቅዱሳኔ፣ የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ብርሃኑ ነኝ ከኦታዋ። ዛሬ ደግሞ ከእግዚአብሔር ቃል አንድ ክፍል እንካፈላለን። ይህም ክፍል ደግሞ ከመዝሙረ ዳዊት 129 ላይ ያለ ቃል ነው። እንደዚህ ይላል፤ እስራኤል፦ ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ ይበል፤ ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ፤ ነገር ግን አላሸነፉኝም። ሃሌሉያ! ክብር ለኢየሱስ ይሁን። ዳዊት ከትንሽነቴ ጀምሮ ገና ከሕፃንነቴ ከልጅነቴ ጀምሮ አዲሱ ትርጉም ከልጅነቴ ጀምሮ ይለዋል። ከልጅነቴ ጀምሮ ተሰለፉብኝ ይበል፣ ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ ነገር ግን አላሸነፉኝም። ጌታ ሆይ ይህ ያንተ ቃል ነው። በዚህ ቃልህ እግዚአብሔር ሕይወታችንን እንድትሰራ ከአንተ የሆነውን ሐሳብ እንድናገኝ ለአንተም ደግሞ እግዚአብሔር ሆይ የምንመችና የተሰጠን እንሆን ዘንድ ጌታ ሆይ ቃልህ እንዲደግፈን ጸለይኩኝ። በዚህ ቃል እግዚአብሔር ሆይ ለመንገዳችን ብርሃን፣ ላረማመዳችንም ደግሞ እግዚአብሔር ሆይ መንገድን የሚያሳይ እግዚአብሔር ሆይ መልእክት ይሆን ዘንድ በኢየሱስ ስም ጸልያለሁ፣ አሜን። ዳዊት ከልጅነት የጀምሮ በሚልበት ጊዜ የሚመለከተውና የሚያስበው ነገር እንዳለ አስባለሁ። ዳዊት እንደዚህ ነው የሚያስበው። በመጀመሪያ ደረጃ ገና ከልጅነት የጀምሮ ሲል በአባቱ ለእረኝነት በምድረ በዳ ተለቆ በዚያ ቦታ ላይ የአባቱን በጎች በእረኝነት በሚጠብቅበት ጊዜ የመዋያና የማደሪያ ስፍራ በጎቹና የእስራኤል ምድረ በዳዎች ነበሩ። በእስራኤል በረሃዎች በሚመላለስበት ጊዜ ዳዊት ብቻዎች በሚጠብቅበት ጊዜ ማንም አጠገቡ ስላልነበረ በፊቱ የሚመጡትን አንበሳና ድብ እንዴት ባለ ሁኔታ ይመታ እንደነበረ ጎልያድን ፊት ለፊት በገጠመ ጊዜ ለሳኦል የተናገረው ቃል ምስክር ነው። እንደዚህ ይላል አንበሳና ድብ በተነሳበት ጊዜ በላዩ ላይ ተነስቼ እመታው ነበር ይላል። ከአፉም ደግሞ የነጠቀው ጠቦት ቢኖር አስጥለው ነበር ይላል። አንበሳና ድብን ያስጣለኝ እግዚአብሔር ነው ይላል። ያ የእሱ ጉልበት እርዳታው ኃይሉ የነበረው እግዚአብሔር እንደሆነ ይናገራል። ያ ብቻ አይደለም። ዳዊት ሳሙኤል ለንግስና ወደ እሴ ቤት በሄደ ጊዜ አባቱ እሴ ከሌሎቹ ሌሎቹን ልጆች በሙሉ ደርድሮ ሲያሰልፍ ዳዊትን ኮምፕሊት ረስቶት ነበረ፣ ሙሉ ለሙሉ ረስቶት ነበረ። ስለዚህ ዳዊት በአባቱ ዘንድ የማይታሰብ ልጅ ነበረ ማለት ነው። ይህንንም የምናየው ሳሙኤል ሌላ ልጅ አለ ሆይ ብሎ ሲጠይቀው እግዚአብሔር የተሰለፉትን ልጆች ሳይቀበል በቀረ ጊዜ እንዴ የቀረ ልጅ የለም፣ እግዚአብሔር ይህንንም አላለኝም ይህንንም አላለኝም ባለው ጊዜ አይ አንድ ልጅ ብሎ አስታወሰው። በእረኝነት ነበር በእረኝነት የተቀመጠ አንድ ልጅ በል እንግዲያ እሱን እስክታስመጣ ድረስ ልክ እስክታስመጣ ድረስ ምንም አንረፍቅም። ምንም ዘይት በራስ ላይ ልናፈስ አንችልም። ምንም ሹመት ሊሰጥ አልችልም። እኔ እግዚአብሔር ያዘዘኝን ለማድረግ አልችልም አለ። ከተረሳበት ቦታ ላይ የሚያነሳ እግዚአብሔር። በመረሳት ከልጅነቱ ጀምሮ ሰልፍ ነበረበት። በብቸኝነት ከልጅነቱ ጀምሮ ሰልፍ ነበረበት። ዳዊት እነዚህን ሰልፎች ብቻ አይደለም የተሰለፈው ዳዊት ረው ቃል ይፈሩና ይንቀጠቀጡ የነበረውን ያንን ጎልያድን በመታ ጊዜ የሄ ልጅ የማን ልጅ ነው? ብሎ ጠይቆ ይሄማ የእሴ ልጅ ነው ባሉት ጊዜ አየውና ቀይ መልክ፣ መልካም እንደሆነ ተረድቶ ወደ መንግስቱ ወደ ቤተ መንግስቱ ይዞት ሄደ። ዳዊት በዚያ በቤተ መንግስቱ ለሳኦል እያገለገለ፣ በተለይም ደግሞ ክፉ መንፈስ በሚነሳበት ጊዜ በገና እየመታ እየደረደረ በዚያ ንጉሱን በንጉሱ ላይ የተነሳውን ክፉ መንፈስ እያባረረ በሚቆይበት ጊዜ ንጉሱ እንደገና ጦር እየወረወረ ሊገድለው ፈለገ። ወደዚህ አንዴ አንዴ ወደዚህ ይልፍ እያለ ከጦር ጫፍ ከጦር ስለት እግዚአብሔር አስመለጠው፣ ከሞት አወጣው። ስለዚህ ዳዊት በንጉስ ቤትም ቀድሞ በምድረ በዳ ቀጥሎ በአባቱ ቤት አሁን ደግሞ በንጉስ ቤት የተጣለ ሰው ነበር። ለሞት የተፈለገ ሰው ሆነ። በዚህ ቦታ ላይ እንዳለ እንደገና ደግሞ ከዚህ ቤት ሸሽቶ በምድረ በዳ በሚሄድበት ጊዜ በምድረ በዳ አንዴ በአንድ ስፍራ ሲሸሽ ከአንድ ዋሻ ወደ ሌላ ዋሻ ሲሸሽ ንጉስን ዳረጎት የሚፈልጉ በንጉሱ ፊት ሞገስ ማግኘት የሚፈልጉ ሰዎች አንዴ ዳዊት በዚህ አለ እኛ ንረዳለ እናስ ይሉት፣ በዚህ በኩል አለ በሚሉበት ጊዜ ደግሞ ከዚያ ቦታ ሲሸሽ ከአንድ ቦታ ወደ ሌላ ቦታ ሲሸሽ ዳዊት ሁልጊዜ በሰልፍ ውስጥ ነበር። ግን እንደዚህ ይላል ዳዊት ሲናገር በዚህ ክፍል ላይ ዳዊት ከልጅነት የጀምሮ ሰልፍ በዛብኝ አለ። ነገር ግን ከታናሽነት የጀምሮ ብዙ ጊዜ ቢሰለፉብኝ አላሸነፉኝም አለ። ለምን ብለን ብንጠይቅ የዳዊት መልስ እንደዚህ ነው። እግዚአብሔር ከእኛ ጋር ከሆነ ባይሆን እስራኤል እንዲህ በል፣ እግዚአብሔር ከእኛ ጋር ባይሆን ይላል እስራኤል እንዲህ በል፣ ጠላቶቻችን በላያችን በተነሱብን ጊዜ ሕያዋን ሳለን በዋጡን ነበር ይላል መዝሙር መቶ ሀያ አራት ላይ እንደዛ ይናገራል ዳዊት። ያመለጥኩበት ጎዳና የብቸኝነት ዘመኔን ያሳለፍኩት እግዚአብሔር ከኔ ጋር ስለሆነ ነው። መጀመሪያ በብቸኝነት በምድረ በዳ በነበረበት ጊዜ ከአንበሳና ከድብ ጋር ሲታገል፣ ከዛም ልጦ ጎልያድን ሲመታ፣ ከዛም ልጦ ከሳውል ጦር ሲያመልጥ፣ ከዛም ልጦ ደግሞ እንደገና በምድረ በዳ ከሚያሳድዱት ሕዝቦች ሲያመልጥ መንገዱ አንድ ብቻ ነበረ። ያም ደግሞ እግዚአብሔር ከኔ ጋር መሆኑ ነው ይላል። እግዚአብሔርም ስለ ዳዊት ሲናገር እንደዚህ ይላል፣ እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄንም ከግብፅ ጠራሁት። ሕፃን በነበረ ጊዜ ወደድኩት ይላል። በእርግጥ ይህ ቃል ስለ ጌታችን ኢየሱስ ክርስቶስ የመጀመሪያ ከተወለደ በኋላ በመልአኩ መሪነት ወደ ግብፅ የወረደበትን ክፍል ይናገራል። ሆኖም ግን የእግዚአብሔር ሀሳብ በሁለቱም በኩል ይገለጽ ስለነበረ በዚህ ቦታ ላይ እግዚአብሔር እስራኤል ህፃን በነበረ ጊዜ ወደድኩታል። በቃ እስራኤል ገና በለጋነቱ ገና በህዝቅኤል ውስጥ እንደሚናገረው በደምሽ ሳለሽ በህይወት ኑሪ አልኩሽ እንዳለ እግዚአብሔር አስቀድሞ ወዶት ነበረ ገና በትንሽነቱ ስለዚህ እግዚአብሔር ከዳዊት ጋር ሆኖ የዳዊት ከለላ ነበር። እኔ ያሸነፍኩበት መንገድ ይላል ዳዊት ሲናገር፣ እኔ ያሸነፍኩበት መንገድ እግዚአብሔር ከኔ ጋር ስለሆነ ብቻ ነው። እግዚአብሔር ከኔ ጋር ስለሆነ ከዚህኛውም፣ ከጎልያድ ሰይፍ፣ ከሳኦል ጦር፣ ከአንበሳና ከድብ አመለጥኩኝ። በሁሉ ተገፋሁ ይላል፣ በሁሉ ተገፋሁ እንደዚህ ይላል። በሁሉ እንገፋለን እንጂ አንጨነቅም አለ ጳውሎስ። እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። የሐዋርያት ሥራ በሁለተኛ ቆሮንቶስ ምዕራፍ አራት ቁጥር ስምንት እስከ ዘጠኝ ባለው ጳውሎስ ይህንን ሐሳብ ይናገራል። በተለያየ አቅጣጫ ሰልፍ ሊበዛ ይችላል። ቅዱሳን በህይወታችን የተለያዩ ሰልፎች ሊነሱብን ይችላሉ። በመንገዳችን የተለያዩ የምናልፍበት የህይወት ሲዝን ሊኖር ይችላል። ነገር ግን ሲናገር በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። ይህንን የሚለው ጳውሎስ በህይወቱ ያሳልፋቸውን፣ እንዲሁም በሌላ ቦታ ላይ ሲናገር በወንድሞች በኩል ፍርሃት፣ በውጭ ፍርሃት የሚያስፈሩ ነገሮች በህይወቱ እጅግ በበዙበት ወራት ላይ በፍጹም አንጣልም አለ። በፍጹም አንጠፋም፣ በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን አለ። የተለያየ ሰልፍ የምታሳልፉ ወገኖች ልትኖር ትችላላችሁ። በህይወታችሁ እንዴ፣ እኔ መቼ ነው የማርፈው ብላችሁ በህይወታችሁ የምትጠይቁ ሰዎች ልትኖሩ ትችላላችሁ። ቅዱሳን የእግዚአብሔር ቃል ሲናገር ምድር አልተገባቸውም ነው የሚለው። ምድር አልተገባቸውም። ይህ ምድር ለእኛ የተገባን ስፍራ አይደለም። የእኛ መዳኛችን ጌታ መኖሪያችን የሰራዊት ጌታ እግዚአብሔር ነው። ጳውሎስ ለሮሜ ሰዎች ሲጽፍላቸው እንደዚህ ይላል ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ይህም እንዲህ ተብሎ እንደተጻፈ ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ህይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለው ቢሆን የሚመጣው ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየኝ ሊለየን እንዳይችል ተረድቻለሁ። የዕብራውያን ጸሐፊ ስለ እነዚህ ሰዎች ሲናገር በሰይፍ ስለት በመጋዝ መሰንጠቅ ህይወታቸውን ለታመነ ጌታ አደራ ሰጡ ይላል። ወገኖች ቅዱሳን፣ እኔና እናንተ በዚህ ምድር የምናሳልፈው መከራ በህይወታችን የሚያልፈው ነገር በጣም ትንሽ ነው። ሊገለጥ ካለው ክብር ጋር ሲወዳደር የዚህ ዓለም መከራ ምንም እንደሆነ ቆጥራለሁ። አስባችሁታል? ሊገለጥ ያለው የእግዚአብሔር ክብር እግዚአብሔር በህይወታችሁ ይህንን ሁሉ ካለፋችሁ በኋላ በህይወታችሁ ሊገልጠው ያለውን ክብር አስባችሁታል። ሊገለጥ ካለው ክብር ጋር የምናልፍበት መከራ ምንም ነው። አምላካችን ከዚህም ከዚያም ባለፈውም እንዳዳነን ዛሬም ያደነናል። ክብር ለስሙ ይሁን። አሜን። የዘላለም አባት እግዚአብሔር ሆይ አሁን በዚህ ጊዜ በተለያየ ፈተና፣ በኑሮ ፈተና፣ በወንድሞች በእህቶች ፈተና እግዚአብሔር ሆይ ባሉበት ሲችዌሽን በተለያየ መከራ ውስጥ ለሚያልፉ ዛሬ እኔ በኢየሱስም ጸልያለሁኝ። ጌታ ሆይ ጉልበት እንድትሆናቸው እጸልያለሁኝ። ኃይል እንድትሆናቸው እጸልያለሁ። መውጫ እንድትሆናቸው እጸልያለሁ በኢየሱስ ክርስቶስ ስም አንተን ከማየት እግዚአብሔር ሆይ እንዳይጎድሉ ዓይኖቻቸው አንተ ላይ ከማተኮር እንዳይነሳ እግዚአብሔር የዘላለም አባት ሆይ ብርታት እንድትሆናቸው ጸልያለሁ። እግዚአብሔር ከኔ ጋር ከሆነ ማን ይቃወመኛል? አንድ ልጁን የሚወደውን አንድ ልጁን አሳልፎ የሰጠኝ ሌላውን ነገር ሁሉ እንዴት አሳልፎ አይሰጠኝም ብለው በእግዚአብሔር ፊት እግዚአብሔር ሆይ በአንተ ፊት መቆም የሚችሉበትን ጸጋ እንድትሰጣቸው እጸልያለሁኝ። ኃይል እንድትሆናቸው እጸልያለሁኝ። በነገር ሁሉ እግዚአብሔር ሆይ ድል በመንሳት እንዲዞሩ እጸልያለሁኝ። ክብር ሁሉ ላንተ ይሁን። በኢየሱስ ስም አሜን።